ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራ አድማጮች ተመልካቾቻችን በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮች ተመልካቾች፣ ለዛሬ ማክሰኞ ምሽት ይመጥናቸዋል ያልኳቸውን የአገር ቤት መረጃዎችንም አሰማቸዋለሁ። በቅድሚያም አረስቶቹን በኢትዮ ጅቡቲ መስመር ቦሰም ወረዳ እንግዲህ የኦሮሚያ ክልል ላይ ኦኔግና መከላከያ ውጊያ አድርገናል ነው የሚለው። ከሁለቱም ወገን ጉዳት መድረሱን ኦኔግ ከመከላከያ የማረካቸውን መሳሪያዎች በብዛት ያሳያል። መከላከያም የኦኔግ ባንዲራን ጨምሮ የማረከውን መሳሪያ ያሳያል። እንደ አንዳንድ መረጃ ምንጮች እንግዲህ ከሁለቱም ወገን ጉዳት መድረሱን መረጃዎች ያመላክታሉ። አማራ ክልል አንዳንድ ቦታዎች ላይ ውጊያዎች ተደርጓል። ከዚህ በተጨማሪ በቱርክ አመፁ ቀጥሏል። ወደ ኢትዮጵያ ሊመጡ የነበሩት ወዳጅ ሀገር የሆኑት እንግዲህ ቱርክ፣ በጦር መሳሪያ እንዲሁም ድሮንን ለኢትዮጵያ በመስጠት የምትታወቀው ቱርክ ረሲብ ጠይብ ኤርዶሃን በዚህ ወር የመጀመሪያው ወደ ኢትዮጵያ ሊመጡ ነበር፣ አልመጣም ብሏል። እዛም እንግዲህ እሳት እነድበታል ማለት ነው። ለኢትዮጵያ የማይበጅ የኢትዮጵያን ዜጎች የሚያስጨፈጭፉት በየተራው እንዲህ አይነት ነገር ይገጥሟቸዋል። እንግዲህ ይሄንንም በመጠኑ ለማየት እንሞክራለን። ብልጽግና በብር ሸለቆ ከፍተኛ ኃይል ሰላሳ ሶስተኛ ዙር አድማ ብተናን በብዛት እያሰለጠንኩ ነው ብሏል። ይሄንንም ይዤዋለሁ። አድማጮቻችን ተመልካቾቻችን፣ እነዚህን እና ሌሎች አጫጭር መረጃዎችን አሰማቸዋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። የረሳሁት ቢኖር እንግዲህ ወደ ትግራይ የሚወስደን መረጃ ነው። እንደውም ከትግራይ ነው የሚጀምርላችሁ። ቀጥታ ወደ መረጃ ነው የሚወስዳችሁ። በትግራይ የትራንስፖርት እና የሸቀጥ ዋጋ ንረት ህዝቡን ከባድ ችግር ውስጥ አስገብቷቸዋል። ትግራይ እንግዲህ በጣም በሚገርም ሁኔታ ውጥረት ውስጥ የገባችበት ሁኔታ ነው ያለው። የትራንስፖርት ክፍያ ማናሩን ህዝቡ በችግር ውስጥ ገብቷል እየተባለ ይገኛል። አንድ መቶ አምሳ የነበረው ትራንስፖርት በአንድ ጊዜ ሶስት መቶ ገብቷልም ብሏል። ዋት በገባበት ሰጣ ገባ ምርቶች እንደልብ እንዳይገቡ ተደርጓልም የተባለው የፌዴራል መንግስትም ነዳጅ ማቋረጡን አስታውቋል። አሁን በክልሉ ያለው የነዳጅ በኮንትሮባንድ የሚሸጥ ብቻ ነው ነው ያሉ እንግዲህ አድማጮቻችን፣ ተመልካቾቻችን ከፌዴራል ወደ ትግራይ የሚሄደው ነዳጆችም እንግዲህ በምን ምክንያት ሊቆሙ እንደቻሉ ባናውቅም እንደ ከዚህ በፊቱ ህዋት ያጠራቅማል ለጦርነት ይዘጋጃል የሚሉት ነገሮች እንግዲህ ሊካተቱበት ይችላሉ። አሁን በጥቁር ገበያ በኮንትሮባንድ መልክ የሚሸጥ ነዳጅ ብቻ ነው በክልሉ ውስጥ ያለው ያሉት በርካቶች ሀሳባቸውን ሰጥቷል። ሌላው ወደ ኦሮሚያ ክልል የሚወስደን መረጃ ሲወስዳችሁ በኦሮሚያ ክልል ምስራቅ ሸዋ በቦሰት ወረዳ ከሚንጃር በቅርብ ርቀት እንግዲህ የኢትዮ ጅቡቲ መስመር ነው። ይሄ መስመር ኦኔግና መከላከያ ውጊያ አድርገው ነበር። የሸኔ ታጣቂ ጸረ አውሮፕላን መታጠቋቸውንም ታይቷል። በመከላከያ ውስጥ እንግዲህ ያሉት ሸኔን የሚደግፉ ናቸው። ይህን መሳሪያ በኦኔግ እጅ እንዲገባ ያደረጉ ነው የተባለው። በውጊያ በሁለቱም ወገን ጉዳት ደርሷል። ሸኔ መኪናዎችንም አቃጥሏቸዋል የተባለው በተመሳሳይ በአማራ ክልል በመካነ ሰላም በተሰራው የደፈጣ ጥቃት አስራ አምስት አድማ ብተና ሞትና ቁስለኛ ሆኗል። ክልሉ ላይ እንግዲህ አሁን አማራ ክልል አድማ ብተና ቁልፍ ቁልፍ ቦታዎችን እንዲይዝና ከፍተኛ ቁጥር ይዞ እንዲወጣ በተለያዩ የክልሉ ማሰልጠኛዎች በርካታ ቁጥር ያላቸው አድማ ብተናዎችን አስገብተናል እያሉ ይገኛሉ። በአፋር ውስጥ ከ1500 በላይ የአማራ ተወላጅ እስረኞች አሉ። ጦርነቱን እየተቃወሙ እዚህ የታሰሩ ናቸው። እንግዲህ የፈንጂ ማብከን ስልጠና እንዲሰጣቸው እየተደረገ ነው ተብሏል። ይሄ ቦታ ከቀይ ባህር በቅርብ ርቀት በ40 ኪሎ ሜትር የምርቅ ቦታ ነው። ቡሬ ማንዴላ በቅርብ ርቀት በረሃ ላይ ታስሮ የሚገኙት ነው። ቡሬ ማንዴላ የሚባለው አካባቢ የታሰሩት የአማራ ተወላጆች ናቸው። እንግዲህ እስረኛ ተደርጎ አሁን ደግሞ የፈንጂ ማብከን ስልጠና እንዲሰለጥኑ እየተደረገ ነው ተብሏል። ፈንጂ ማበከን ማለት ምን ማለት ነው? ፈንጂውን ካበከንክ ታበክናለህ፣ ካላበከንክ ደግሞ በፈንጂው ላይ ተንከባለ አንተን አጥፍቶ ፈንጂው ይነሳና መንገዱ ንጹህ ይሆናል። ከኋላ ያለው ሰራዊት በዛ ያልፋል ማለት ነው። ፈንጂ ማበከን ስራ በሁለት አይነት መንገድ ነው የምንመለከተው፣ አድማጮቻችን፣ ተመልካቾቻችን። አንደኛው መንገድ በሰለጠንከው መሰረት በመሳሪያ ታነሳለ በመሳሪያ የማይነሳልን ፈንጂ ደግሞ በላዩ ላይ እየተንከባለልክ ፈንጂው እንዲፈነዳ ታደርጋለህ። አንተን ይዞ ይጠፋል። ሌላ ብዛት ያለው ሰራዊት በዛ መንገድ ያልፋል። ይሄ ወታደራዊ ሕግ ነው። ይሄ ወታደራዊ ሕግ ነው። ምናልባት እነዚህን ሰዎች ስለማይፈልጋቸው እነዚህ ሰዎች ስለማይፈልጋቸው የፈንጂ ማብከን ስራ እንዲሰሩ እየተደረጉ ይገኛሉ ማለት ነው። ፈንጂ እያለ ፈንጂ መኖሩ እየታወቀ በዛ እንድታልፉ ይደረጋል። ፈንጂው እናንተ ስትረክቱት ይነሳል። መንገዱ ጸዳ ማለት ነው። በመቶ ሺህ የሚቆጠረው ሰራዊት በዛ በኩል ገብቶ ውጊያውን ያደርጋል ማለት ነው። ይሄ ማለት ምን ማለት ነው? አስር ሰው ከማጣት ወይም አስራ አምስት ሰው ከማጣት አምስት ሰውን አተ አስሩን ማሻገር ማለት ነው። ፈንጂ ማብከን ስራ አንዱ ይሄ ነው። ሌላው በማዕከላዊ ጎንደር በደልጊ ከተማ ከጠዋቱ ጀምሮ እስከ ሰባት ሰዓት ከባድ ውጊያ ሲደረግ ነበር። በሞርተር እና በዲሽቃ የታገዘ ውጊያ ነው ነው የተባለው አምቡላንሶች ሲመላለሱ ተመልክተናል ብሏል። የአይን ማኞቹ ቁስለኞችን እና የሞቱትንም ሲያነሱ ነበርን የተባለው ምዕራብ ደምቢያ ጨዋይት ላይም የአጭር ጊዜ ውጊያ ነበር፣ ወደ አሁኑ መቆሙ ተሰምቷል። በተመሳሳይ ሻውራ ቋራ፣ ደምቢያ ሻውራ በርካታ ሰራዊት እየተንቀሳቀሰ ይገኛል። አጸደ ማርያም አካባቢም ውጊያ እየተደረገ እንደሆነ መረጃዎች ያመላክታሉ። በሌላ መረጃ ራያ ዋጃ 14 ወጣቶች በህዋት ታጣቂ ተደብድበዋል። ለምን አማራን እንትላላችሁ ተብሎ ነው የተደበደቡትም ነው የተባለው። በሌላ መረጃ የአዘርባጃ መርከብ ዛሬ ተለቋል ነው የተባለው። እንግዲህ አስራ ስምንት የመርከብ ሰራተኞችም መለቀቃቸው ተሰምቷል። ረጅም ጊዜ ድርድር ካደረጉ በኋላ ነው እንግዲህ የተለቀቁትም ነው የተባለው። መርከቦቹ የጦር መሳሪያ ለኢትዮጵያ መንግስት ይዞ ሲጓዙ ነበር ተብሎ ነበር እንግዲህ የተከሰሱት። የመሳሪያው ጉዳይ አልታወቀም ነው የተባሉ አድማጮቻችን፣ ተመልካቾቻችን። ሌላው በአማራ ክልል በብር ሸለቆ በርካታ የአድማ ብጠና እየሰለጠነ መሆኑ ብልጽግና አስታውቋል። ሰላሳ ሶስተኛ ዙር በጣም በርካታ ቁጥር ያለውን ሰራዊት አሰልጥኜ ለምረቃ አብቅቻለው እያለ ይገኛል። እንግዲህ አማራ ክልል ላይ አማራን እርስ በርስ የማዋጋቱ ስራ ተጠናክሮ የቀጠለበት ሁኔታ ነው ያለው። ቀደም ሲል ሚሊሾችን ነው በብዛት ሲያስለጡን የነበሩት። አሁን ደግሞ መጠነ ሰፊ ብዛት ያለውን የአድማ ብጠና ብር ሸለቆ ትልቁ ማሰልጠኛ ላይ ሙሉ ፉል የሆነ ሰራዊት አስገብተን አሰልጥነን ለምረቃ አብቅተናል እያሉ ይገኛሉ። በተመሳሳይ በክልሉ ያሉት አርሶ አደሮች የራሳቸውን መሳሪያ መከላከያ እየቀማቸው እየሸጠ እንደሆነ ተገልጿል። ውጊያ የቀጠለባቸው ቦታዎችም ምዕራብ ጎጃም ሽንዲ ይጠቀሳሉ። ማዕከላዊ ምዕራብ ጎንደር ቀጠናም ውጊያው ቀጥሏል። ሰላማዊ ዜጎችም የተገደሉበት ውጊያ ነው ይሄ ውጊያ ተብሏል። እንግዲህ አንዳንድ ሞርተር የሚባሉ መሳሪያዎችን ሕገወጥ በሆነ መንገድ በህዝቡ ቤት ላይ የተኮሱ ንፁሃንን እየገደሉ እንደሚገኙ ተገልጿል። በሌላ መረጃ ላይ ኢትዮጵያ የጦር ድሮን በመለገስ የምትታወቀው ቱርክ ፕሬዚዳንት ረሲብ ጠይብ ኤርዶሃን በዚህ ወር መጀመሪያ ወደ ኢትዮጵያ ይመጣሉ ተብሎ ተጠብቆ ነበር፣ ነገር ግን አልመጣም ብሏል። በሀገሪቱ መጠነ ሰፊ ተቃውሞ ተቀስቅሶባቸዋል የተባለው በቱርክ በሃምሳ አራት ግዛቶች እንግዲህ አመጽ ተቀስቅሷል። ውጥረትም ነግሷል ተብሏል። እንግዲህ ለስድስተኛ ቀንም የቀጠለ መሆኑን ነው እንግዲህ በእስታንቡል አስለቃሽ ጭስን የተጠቀሙበት ውሃ የጫኑ መኪናዎችን በከተማው በብዛት ተሰልፈው ይታያሉ ተብሏል። እንግዲህ ከአንካራ መግለጫ የሰጡት ረሲፕ ጠይብ ኤርዶሃን አይተን የማናውቀው ስህተት ነው ብሏል። ፕሬዚዳንቱ ለስልጣናቸው ያሰጋል የተባለውን ከንቲባ በማሰራቸው ነው ከፍተኛ ቁጣ እየተቀሰቀሰ ነው የተባለው። አድማጮቻችን፣ ተመልካቾቻችን አንዳንድ አምባገነን መንግስታቶች እንግዲህ ኢትዮጵያን ጨምሮ ተፎካካሪ ከጎናቸው ሲገኝ ሰበባ ሰበብ እና ታልካሻ ምክንያቶችን በመፈለግ ሰዎችን የማሰር ሁኔታ ይታይ ነበር። ቱርክ ሰልጥናለች ብለን ነበር። ነገር ግን ከኢትዮጵያ የተሻለችው ነገር በኢኮኖሚ ካልሆነ በስተቀር በአስተሳሰብ አንድ አይነት አመለካከት እንዳላቸው ነው እንግዲህ በምርጫ በህዝብ ማሸነፍ እና መሸነፍ ያለ መሆኑን እየታወቀ ቀጣይ ጊዜያትን ሀገሪቱን ለመምራት እንግዲህ በህዝብ ፊት ተወዳጅነት ያለውን ሰው በማሰር ነው ቁጣ የተቀሰቀሰ ነው የተባለው። አድማጮቻችን፣ ተመልካቾቻችን እንግዲህ አጫጭር መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እና በሌሎች መረጃዎች ነገ እንገናኛለን መልካ ሚዲያን ላይክ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን ለሌሎች አድማጭ ተመልካቾችም ተደራሽ እንድታደርጉ በአክብሮት እንጠይቃለን። መልካም ምሽት እንዲሆንላችሁ እመኛለሁ። ሰላም አምሹ።